በደብረ ብርሃን ከተማ ለፕሮጀክቶች ግንባታ እንዲውል የተመደበ የካፒታል በጀት ብክነት እንዳይገጥመው የክትትል ስራዎችን ከሚመለከታቸው አካል ጋር በመስራት የተሻለ አፈጻጸም መታየቱን የከተማው ገንዘብ መምሪያ አስታውቋል። በከተማ አስተዳደሩ ፍትሐዊ የበጀት ድልድል በመስራትና የውስጥ ገቢን አሟጮ በመጠቀም የህዝቡን የልማት ጥያቄ ምላሽ እንዲያገኝም ተሰርቷል። ገንዘብ ታደሰ ዝርዝር አላት። የደብረ ብርሃን ከተማ አስተዳደር ወደ ሪጂዮ ፖሊታንት ማዕረግ ማደጓን ተከትሎ ወደ ከተማዋ በአዲስ የተካተቱ አካባቢዎች አሉ። እነዚህን አካባቢዎች ጨምሮ የከተማዋን የመልማት የመልካም አስተዳደር ጥያቄ ምላሽ እንዲያገኝ ደግሞ ፍትሐዊ የበጀት ድልድል ያስፈልጋል። ከተማ አስተዳደሩ በበጀት አመቱ 916 ሚሊዮን ብር በላይ በጀት በምክር ቤቱ አስጸድቆ ፍትሐዊ የበጀት ድልድል በመስራት ስራዎች እየተከናወኑ እንደሚገኙ የከተማው ገንዘብ መምሪያ ኃላፊ አቶ ሰለሞን ሞገስ ተናግረዋል። ደብረ ብርሃን ከተማ አስተዳደር በጣም ሰፊ ከመሆኑ ጋር ተያይዞ አጠቃላይ የሚያስፈልገን በምክር ቤት መጽደቅ ያለበት 916 ሚሊየን 701493 ብር ነው። በምክር ቤት ያጸደቅ ነው። ስለዚህ የደብረ ብርሃን ከተማ አስተዳደር በጀት በምክር ቤት አጸድቀን ተነጋግረን ተወያይተን አጽድቀን ወደ ስራ ገብተናል። በጸደቀው በጀት መሰረት የበጀት ድልድል ነው ቀጣይ ሊሆን የሚችለው የጸደቀውን በጀት ለየተቋማት ድልድል ይደረጋል በዛ መሰረት አመራሩ በተገኘበት ተቋማት በተገኙበት ታዛቢዎች በተገኙበት አጠቃላይ በጀቱን ፍትሀ በሆነ መንገድ የመደልደል ስራ ሰርተናል ከተማ አስተዳደሩ ከመደበኛ ከተቋማት ከተለያዩ የውስጥ ገቢዎች በድምሩ አንድ ቢሊየን መቶ ሰባ ሶስት ሚሊየን ብር በላይ ለመሰብሰብ አቅዶ እየሰራ እንደሆነም ተገልጿል ወደ ሰባት መቶ ዘጠና አራት ሚሊየን አካባቢ መደበኛ ገቢ እንሰበስባለን። የከተማ ውስጥ ገቢ 366 ሚሊዮን አካባቢ ይሰበሰባል። ከጤና ጣቢያዎች 11 ሚሊዮን አካባቢ ይሰበሰባል። ከቴክኒክና ሙያ ኮሌጅ ወደ 715 ሺ ብር አካባቢ ይሰበሰባል። በድምሩ ደብረ ብርሃን ከተማ ገቢ እንዲሰበስብ አሟጦ ሰብስቦ እንዲጠቀም የተፈቀደልን ወይም የጸደቀው 1 ቢሊዮን 173 ሚሊዮን 232848 ብር ነው ሰብስበን እንድንጠቀም። ከዚህ ውስጥ እስካሁን ደስ የተሰበሰበው 820 ሚሊዮን 602858 ነጥብ 82 ብር ሰብስበናል። ከተማ አስተዳደሩ በበጀት ዓመቱ 105 ሺህ ብር አዲስ የኦዲት ግኝት 1 ሚሊዮን 251 ሺህ ብር ውዝፍ የኦዲት ግኝት ያለበት ሲሆን ከዚህ ውስጥ በድምሩ 800 ሺህ ብር በላይ ግኝቶችን አስመልሷል። በ2015 መርምረን ያገኘነው ወደ 105 ሺህ ብር አካባቢ ከውሎ አበል፣ ከነዳጅ አጠቃቀም ከእሱ አኳያ ግኝት አግኝተን 82 ሺህ ብር አካባቢ ለመተካት ተሞክሯል። ያልመለሱትን ግለሰቦች ጠርተን እየመከርን ገንዘቡ እንዲተካ አሁንም ሂደት ላይ ነው ያለነው። ሌላው የውዝፍ ግኝትን በተመለከተ ነው። ውዝፍ ከ2004 እስከ 2014 ድረስ አጠቃላይ ጉለት 1 ሚሊዮን 251478 ብር ነው። ከዚህ ውስጥ የተመለሰ 722282 ብር ከ76 ሳንቲም ተመልሷል። አፈጻጸሙ 57 ፐርሰንት ነው። ከተማ አስተዳደሩ ከሚሰበስበው ገቢ 366 ሚሊዮን ብር ካፒታል በጀት ለፕሮጀክት ግንባታ እንዲውል መደረጉንና የበጀት ብክነት እንዳይገጥም ክትትል እያደረጉ እንደሚገኙ በክትትላቸውም የተሻለ ውጤት መመዝገቡንም ነው ምን ያነሱት። 366 ሚሊዮን ብር አካባቢ ከተማ አስተዳደሩ ገቢውን ሰብስቦ ይህን ገንዘብ 100 ፐርሰንት በሚያስብል ደረጃ ለካፒታል ፕሮጀክት ነው የምናደርገው፣ ሊታይ ሊዳሰስ የሚችል ስራ ላይ ብቻ እንዲውል በምክር ቤትም ጸድቆ በከንቲባ ኮሚቴም ጸድቆ ወደ ስራ የተገባበት ሁኔታዎች አሉ የፋይናንስ እና የአጋር ተቋማት ድርሻ ሊሆን የሚችለው ፕሮጀክቱ የት ደረሰ ምን ላይ ነው የሚለውን እየገመገሙ መሄድ ነው ሊሆን የሚችለው እሱን በተደራጀ አግባብ እየተዳሰሰ እየታየ ነው ያለው ይሄን ሀሳብ ሳነሳ የአለም ባንክም እዚህ ውስጥም